የዚህን ታዳጊ ጉዳይ የሰሙ የአካባቢው ሰዎች እጅግ በከፍተኛ ሀዘንና ጭንቀት ውስጥ ናቸው። ሁሉም እንዴት እንዲህ ያለው ጭካኔ ሊፈጸም ቻለ? እንዴትስ ሊደረግ ቻለ? እያሉ ያልተፈታላቸውን እንቆቅልሽ እየጠየቁ ይገኛሉ። በዚህ ሕፃን ልጅ ላይ በዚህ ታዳጊ ላይ የሆነው ነገር ለማመንም ለመስማትም የሚከብድ ነው። በርካታ ሰዎችንም በፍርሃት ውስጥ ያስቀመጠ ሆኗል። እንዲህ አይነቱን ዘግናኝ ነገር የሚያደርጉ ሰዎች ታዲያ በምንስ አይነት መንገድ ነው መቀጣትስ ያለባቸው? በተለይ ደግሞ በሕፃናት ላይ እየደረሰ የሚገኘው እንዲህ ያለው ጥቃት በምንስ መንገድ ነው መቆም ያለበት የሚለው ጥያቄ አሁንም ተበራክቶ ቀጥሏል። ለዚህ ሁሉ ችግር ለዚህ ሁሉ ጭካኔ ለእንዲህ ያለው ሊሰሙት እንኳን ለሚከብድ ዘግናኝ ነገር ያደረሰን ነገር ምን ይሆን? በሰዎች ላይ እንዲህ እንድንጨክን ያደረገንስ ምንድን ነው? እያሉም እየጠየቁ ይገኛሉ። ከሁሉም በላይ ደግሞ ምንም በማያውቁ ህፃናት ላይ እንዲህ ያለው ነገር እንዴትስ ይደረጋል? እጅስ እንዴት ይታዘዛል? የሚሉ በርካታ ጥያቄዎች እንደ ጉድ እየተነሱ ይገኛሉ። በአዲስ አበባ ከተማ ቦሌ አራብሳ እየተባለ በሚጠራው አካባቢ በዚህ ህፃን ልጅ ላይ የተደረገው ነገሩ ምንድን ነው? ቤተሰቦቹ በተለይ ደግሞ እናቱ ያለችበት ሁኔታ ምን ይመስላል? የአካባቢው ሰዎችና መላው ወላዶች ሁሉ እያነሱት የሚገኘው ጥያቄስ ምን ይሆን? ሁሉንም በዝርዝር ወደ እናንተ እናደርሳለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በሰባት ዓመቱ ህጻን ልጅ ላይ የተደረገውን እጅግ አሳፋሪ የሚባል ነገር ልንነግራችሁ ነው። የዛሬውን ፕሮግራም እንዲህ ያዘጋጀንላችሁ ዋነኛ ምክንያት እንዲህ ያለው ዘግናኝ ነገር በሌሎች ህጻናትና በሌሎች ሰዎች ላይ እንዳይደገም ምን ማድረግ አለብን የሚለውን ጥያቄ ለማንሳት በማሰብ ነው። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። በተለያየ የዓለም ጫፍ ሆናችሁ ቻናላችንን ታዲያ ስለምትከታተሉ እጅግ አድርገን እናመሰግናለን። ወደ ዝግጅቱ እንሻገር። ይህ የሚያሳዝን ተግባር የተፈጸመው በመግቢያችን ላይ እንደጠቀስነው በአዲስ አበባ ከተማ ቦሌ አራብሳ እየተባለ በሚጠራው መንደር ነው። በዚህ መንደር ላይ እንዲህ ያሉት አሳዛኝ ነገሮች ሲፈጠሩ ዛሬ ብቻ አይደለም። ከዚህ ቀደምም እጅግ የሚያሳዝኑ በርካታ ታሪኮችን በዚህ መንደር ላይ ሲፈጸም እየሰማን ቆይተናል። ከሁለት ዓመት በፊት ቢሉ ከዚያ ወዲህ በርካታ የወንጀል ታሪኮች የተፈጸሙበት አካባቢ ሆኗል። ታዲያ ነገሩ እጅግ ለበርካታ ሰዎች አሳሳቢ ነው። በተለይ ደግሞ በእንዲህ ያሉ በህፃናት ላይ የሚደረጉት ነገሮች ሊወገዙ የሚገባቸውም ጭምር ናቸው። እነዚህ ሰዎች በቦሌ አራብሳ ኮንዶሚኒየም ውስጥ መኖሪያቸውን አድርገዋል። ቤተሰቦቹም የህፃኑ ልጅ ማለት ነው። እንደምታውቁት ሁሉም ኢትዮጵያዊ እስላም ክርስቲያኑ በአንድ ላይ የሚኖርባት ሀገር እንደመሆኗ እነሱም የዚህ ታዳጊ ቤተሰቦች ሙስሊም ቢሆኑም ከጎረቤቶቻቸውና ከአካባቢው ክርስቲያኖች ጋር ግን በፍቅር በመልካም ጉርበትና አብረው የሚኖሩ ናቸው። ታዳጊው አብዱል ጀሊል አብዲ ተብሎ ይጠራል። አብዱል ጀሊል ከእናትና ከአባቱ ከተገኘ በኋላ በብዙ ውጣ ውረድ ውስጥ ልጃቸውን ሲያሳድጉ ኖረዋል። ማንም እናትና አባት ልጁን እንደሚንከባከበው ያለ እንክብካቤ ሲያደርጉለትም ሰነባብተው ኖረውም ነበረም። አብዱል ጀሊል የነዚህ ቤተሰቦች የመጀመሪያ ልጅ ነው። አስከትለው ግን ከሰሞኑ እንደገና ሌላ ልጅ መውለዳቸውን መረጃው ይጠቁማል። እናት አራስ ናት። አራስ ቤት ተቀምጣ አብዱል ጀሊልን የሚሆን አሁን የተወለደውን አራስ ልጇን በሚገባ በመንከባከብ ላይ ነበረች። ከሰሞኑ ታዲያ እጅግ ያልታሰበውና ዘግናኙ ነገር በዚህ ቤተሰብ ላይ መጣ። ሳይታሰብ የመስቀል በዓል ቀን እንዲህ ሆነ። እለቱ መስከረም 17 ቀን 2018 ዓመተ ምህረት ነው። በዚያ ቀን እንደምታውቁት መላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች የመስቀል በዓልን በተለያየ መንገድ የሚያከብሩበት ዕለት ነው። የነዚህ የእነ አብዱል ጀሊል ጎረቤቶችም ታዲያ ይህንኑ በዓል በሚገባ እያከበሩ በተለይ በቤታቸው ዶሮና መሰል የስጋ አይነቶችን በሚገባ እያደረጉ ሰነባብተው ውለው ነበር። አብዱል ጀሊልም የዶሮ ስጋ አማረው። ምክንያቱም የክርስቲያን ጓደኞቹ ቤት ውስጥ ሲደረግ ተመልክቷልና ይህንንም ሐሳቡን ይዞ ታዲያ ወደ እናቱ ያመራል። እማዬ እንደ ጓደኞቼ እኔም ዶሮ አምሮኛልና እንድትሰሪልኝ በሚል እናቱን ያስቸግራል እንደ ልጅነቱ ማለት ነው። እናትም የእናትነት ግዴታዋን ለመወጣትና የልጇን አምሮትም ለመቁረጥ ስትል ዶሮ ለመግዛት ከቤት ትወጣለች። አራሷና ምስኪኗ እናቱም ዶሮዋን ገዝታ ወደ ቤት ተመለሰች። ወደ ቤት ስትመጣ ግን ይህ ታዳጊ የሰባት ዓመት ልጇ፣ የመጀመሪያ ልጇ አብዱል ጀሊል ቤት ውስጥ አልነበረም። ግራ ገባት። ኮንዶሚኒየሙን በሙሉ አካለለች። ቤተሰቡ ተጨነቀ። የአካባቢውንም ሰው ጭምር በሚገባ መጠየቅ ጀመሩ። ይህንን ጉዳይ ይመለከተዋል ብለው ለሚያስቡት ሁሉ መጠቆማቸውን ቀጠሉም። ግራጋባቸው በዚህች ቅጽበት ወዴት ሊሄድ ይችላል? የሁሉም ሰው ጥያቄ ነበር። በመጨረሻም ፈልገው አልሳካላቸው ሲል ወደ ማህበራዊ ሚዲያ በኩል ብቅ አሉ፣ ጉዳዩን ይዘው ማለት ነው ይህንን የሰባት ዓመት ሕፃን አብዱል ጀሊል አብዲን ክርስቲያን ጎረቤት ጓደኞቹ ዶሮ ሲበሉ ስለተመለከተ አራስ ለሆነችው እናቱ እማዬ ለእኛም ዶሮ ግዢ ብሎ ከተማጸነ በኋላ መስከረም 17 በጠዋት ተነስታ ገስታ ስትመለስ ልጇ አብዱን ልታገኘው ባለመቻሏ እባካችሁ አፋልጉን የሚል ማስታወቂያ በባዮሽ ኮልፌ የበጎ አድራጎቱ ማህበር ውስጥ ሊወጣ ቻለ ማለት ነው። ይህንንም ጉዳይ የተመለከቱ ሰዎች ታዲያ ፈጣሪ ይመልስላችሁ፣ በደህና ይምጣላችሁ እያሉ ጸሎታቸውንም ጭምር ማድረሳቸውን ቀጠሉ። የአካባቢው ሰዎችም በፍለጋው በሚገባ እያገዟቸው ሰነባበቱ ማለት ነው። በመጨረሻ ግን እንዲህ ሆነ። የልጃቸውን መልካም ነገር የልጃቸውን መልካም ዜና እንሰማለን ብለው በጉጉት ሲጠባበቁ ግን ያልተጠበቀ ነገር ተገኘም እጅግ በሚያሳዝን ሁኔታ ህይወቱ አልፎ አስከሬኑን አገኙት ለመሆኑ ምንድን ነው የተፈጠረው ልጁን ማን ነው የገደለው እንዴትስ ሊገደል ቻለ አስከትለን የወጣውን መረጃ እንንገራችሁ ይኸው ባዩሽ ኮልፌ የበጎ አድራጎት ማኅበር ይህን የሰባት ዓመት ሕፃን አብዱል ጀሊል አብዲ መስከረም 17 ቀን 2017 ዓ.ም? በመጥፋቱና ይህንንም ተያይዞ እኛም አፋልጉን ብለን ስለ ልጁ አጋርተናችሁ ነበር፣ በማለት ያለፈውን መረጃም ለማስታወስ ይሞክራል። ዛሬ ታዲያ የመገኘቱን ብስራት በተስፋ እየተጠባበቅን በሚያስደነግጥና ልብ በሚሰብር ሁኔታ ይህንን ምስኪን ልጅ ብዙ ያዩበትን የመጀመሪያ ልጃቸውን አንገቱን ቀጭተው ገድለው ቤታቸው ፊት ለፊት በሚገኘው ወንዝ ዳር ጥለውት ተገኝቷል በማለት መረጃውን ያካፍላል ምን አይነት ነውረኝነት ነው በማለትም ባዮሽ ኮልፌ በሐዘን ነገሩን ይገልጸዋል ምን አይነትስ አውሬነት ነው እንዴትስ እንዴት ታደርጋላችሁ እጃችሁስ እንዴት ታዘዘላችሁ በማለት ሐዘኑን ይቀጥላል የፈለገውን ዶሮ ገዝታለት ልታበላው የነበረችው እናትስ በምን ቃል ትጽናናለች እንዴትስ ትሆን እነዚህ ሰዎችስ እነማን ናቸው የሚል ጥያቄ ያነሳል ነገሩ እጅግ ያማል። ይህንን ጉዳይ የሰሙ በርካታ ኢትዮጵያውያንም በተለይ በፌስቡክ ነገሩ ከተሰራጨ በኋላ በርካታ አስተያየቶችን እየሰጡ ይገኛሉ። ኢሳይያስ ጌታቸው እንዲህ ይላል። ምን አይነት አረመኔነት ነው? ምን ያህል ጨካኝ ቢሆኑ ነው ሕፃን ልጅ ላይ እንዲህ ይደረጋልን? ይህንን ክፉ ለማድረግ የሚታዘዝ እጅ የሚፈቅድስ አእምሮ፣ ያላቸው ምን አይነት ሰው ቢሆኑ ነው? አምላኬ ሆይ እባክህ በቃችሁ በለን፣ የክፋትን ጥጋይን ከዚህ በላይ የሚጨንቅ ነገር የለምና፣ በማለት ተማጽኖውንም ጭምር ያስቀምጣል። ታዲያም ከተሰጡት አስተያየቶች መካከል በእንዲህ ያለ መንገድ የሚቀጠፉ ነፍሶች ማቆሚያቸው መቼ ነው? በምንስ አይነት መንገድ ነው መቆምስ ያለባቸው የሚሉ ጥያቄዎች በስፋት እየተበራከቱ ነው። አንዳንዶች ታዲያ በዚህች ምድር ላይ ስንኖር ማንንም ተስፋ አናደርግም፣ አምላክ ሆይ በቃ በለን ሁላችንም በየእምነታችን በሱባኤ በጸሎትና በዱአ ልንበረታ ይገባል የሚሉ አስተያየት ሰጪዎችም እንዲሁ በሌላ በኩል እየተሰሙም ይገኛሉ። እናንተስ እንዲህ ያለውን ዘግናይ ነገር ለማስቆም ምን መደረግ አለበት? ከሕግ አካላት ጀምሮ ሁላችንስ እንዴት ያለውን ነገርስ ነው መወሰንስ ማድረግስ ያለብን? እስኪ ሐሳባችሁን በኮሜንት ላይ አኑሩልን። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በዚህ የሰባት ዓመት ታዳጊ ላይ የደረሰውን የሚያሳዝን ነገር አንስተን እንዲህ ወደ እናንተ አደረስን። የዚህን ታዳጊ ቤተሰቦች ፈጣሪ መጽናኛውን ያደላቸው ብለን መልእክታችንን ለማኖር እንወዳለን። እናንተ ደግሞ በተለያዩ የዓለም ጫፍ ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ቻናላችን ጎራ ስቱዲዮን ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን በኮሜንት ላይ አኖሩልን። ቪዲዮንም ላይክ አድርጉም። እስካሁን እንዲህ አብረን ቆይታ አደረግን። እንደገና በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለሁላችን ይሁን።